ሰላም ጤና ይስጥልን። የተወደዳችሁና የተከብራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ ሁለት የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምስ ሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የአብሲኒያ ባንክ ያለ ዋስትና 55 ሚሊዮን ብር የብድር አገልግሎት ለሴት ደንበኞቹ መስጠቱ ተገለጸ። በባንኩ ለአራተኛ ጊዜ በተዘጋጀው የእችላለሁ መርሃ ግብር በሥራ ፈጠራ ውድድሮች ላይ ተሰጥኦ ያላቸው እንስቶች እንዲሳተፉም ጥሪ ቀርቧል። ይህ የእንስቶች ውድድር እስከ መቼ ይቆያል? የሚሳተፉበት መስፈርቶችና ይዘቶችስ ምንድናቸው? በዝርዝር መረጃችን እናደርሳችኋለን። መንግስት የህዝብ ትራንስፖርት አገልግሎቱን ለውጭ ባለሀብቶች ክፍት ሊያደርግ ነው ተባለም። የውጭ ባለሀብቶችን ወደ ሀገር ውስጥ ለማስገባት የሚደረገው የአሰራር አዋጁ መቼ ወደ ስራ ይገባል? የውጭ ባለሀብቶቹ ወደ ሀገር የሚገቡበት አግባብስ በምን መንገድ ነው የሚለውን ሙሉ መረጃ በዝርዝር መረጃችን ይዘነዋል። የነዳጅ ምርቶች ህገወጥ ግብይትን ለመከላከልና ረጃጅም ሰልፎችን ለማስቀረት የግብይት ስርዓቱ ላይ አሉታዊ ተጽዕኖ በሚፈጥሩ በርካታ የነዳጅ ማደያዎች ላይ እርምጃ መውሰዱን የኢትዮጵያ ነዳጅና ኤነርጂ ባለሥልጣን አስታወቀም። እርምጃው በየትኞቹ ማደያዎች ላይ ተወሰደ? በዝርዝር ከያዝናቸው መረጃዎች መካከል ይገኝበታል። ባርኮድ ያልተካተተበት ደረሰኛ ያላሳተሙ ግብር ከፋዮች ጥያቄ የማብቂያ ጊዜ ሊጠናቀቅ የቀሩ ጥቂት ቀናት ብቻ መሆናቸው ተገለጸም። ለግብር ከፋዮቹ ጥያቄ ማቅረቢያ የተሰጠው እስከ መቼ ነበር? መቼስ ይጠናቀቃል? ከከተማው ገቢዎች ቢሮስ የተሰጠው ማሳሰቢያ ምን ምን ጉዳዮች ይገኙበታል? የሚሉና ሌሎች በዝርዝር የምንመለከታቸው መረጃዎችን አካተን ይዘናል። የተወደዳችሁ ተመልካቾቻችን በምዕራፍ ሁለት ያዝንላችሁ መረጃዎቻችንን እስከ መጨረሻው እንድትከታተሉ እንጋብዛለን። አብራችሁን ስትቆዩ ታዲያ የቢዝነስ መረጃዎችን የሚያቀብላችሁን የገበያ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ ደግሞ መልእክታችሁን እንድታደርሱን በትህትና እየጠየቅን በዝርዝር ወደምንመለከታቸው መረጃ እናልፋለን። የአብሲኒያ ባንክ ያለ ዋስትና 55 ሚሊዮን ብር የብድር አገልግሎት ለሴት ደንበኞቹ መስጠቱን ገልጿል። አብሲኒያ ባንክ ለሴት ሥራ ፈጣሪ ደንበኞቹ ከ55 ሚሊዮን ብር በላይ የብድር አገልግሎት ያለምንም ማስያዣና ዋስትና መስጠቱን አስታውቋል። የባንኩ ዋና መስሪያ ቤት የደንበኞች ሂሳብ አገልግሎት ባለሙያ ሄለን ግርማ የብድር አገልግሎቱ ባለፉት ሶስት ዓመታት ለ125 ሴት ደንበኞች የተሰጠ መሆኑንም ገልጸዋል። ይህን መሰል አገልግሎት የሚሰጠው ዓለም አቀፉን የሴቶች ቀን አስመልክቶ መሆኑን የተገለጸ ሲሆን ዓላማው ደግሞ ሴቶችን ለማበረታታትና ለማገዝ እንደሆነም ተነስቷል። በዚህም የዓለም አቀፉን የሴቶች ቀን አስመልክቶ እችላለሁ በሚል መሪ ቃል የተዘጋጀውን ውድድር በመሳተፍ በአነስተኛ የወለድ መጠን እስከ መጋቢት 22 ቀን 2017 ዓ ም በዚህ ዓመት የሚሰጥበት ሁኔታ መኖሩን ባለሙያዋ ገልጸዋል። በዚህም በውድድሩ ተሳትፈው አሸናፊ ለሆኑ 50 ሴቶች በአነስተኛ ወለድ ያለማስያዣ እስከ 500 ሺህ ብር ድረስ የብድር አገልግሎት የሚሰጥ መሆኑን ጠቁመዋል። እንዲሁም ከብድር አገልግሎቱ በተጨማሪ ሴቶች መስራት በሚፈልጉት ዘርፍ ላይ የስራ ፕሮፖዛል ቢያስገቡ ስራውን የተመለከተ ስልጠናዎች እንደሚመቻችው ማክለዋል። የዓለም አቀፉ የሴቶች ቀንን አስመልክቶ ለሴቶች የተዘጋጀው ውድድር ትላንት የካቲት 24 ቀን 2 17 ዓ ም የተጀመረ ሲሆን ማስረከቢያ ቀኑ ደግሞ መጋቢት ስምንት ቀን ይጠናቀቃል ተብሏል። በባንኩ ለአራተኛ ጊዜ በተዘጋጀው የእችላለሁ መርሃ ግብር በሙዚቃ ወይም በድምፅ በቲክቶክ ቪዲዮ እና በስራ ፈጠራ ውድድሮች ላይ ተሰጥኦ ያላቸው እንስቶች እንዲሳተፉም ጥሪ ቀርቧል ሲል የአብሲኒያ መረጃ ያመለክታል። ወደ ኢትዮጵያ የሚመጡ ቱሪስቶችን ቆይታ ለማራዘምና የተቀናጀ አገልግሎትን ለመስጠት የሚያስችል አሰራርን ለመዘርጋት እየተሰራ ነው ተባለ። ወደ ኢትዮጵያ የሚመጡ ቱሪስቶችን በሀገር ውስጥ እንዲቆዩ የሚያስችል የተቀናጀ አሰራርን ተግባራዊ ለማድረግ ያለመ የጋራ ስምምነት መፈረሙም ተገልጿል። የኢትዮጵያ አየር መንገድ ግሩፕ የኢሚግሬሽንና ዜግነት አገልግሎት እንዲሁም የቱሪዝም ሚኒስቴር በቱሪዝም ዘርፍ በትብብር መስራት የሚያስችላቸው የ የመግባቢያ ሰነድ ዛሬ ተፈራርመዋል። ስምምነቱን የተፈራረሙት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የቱሪዝም ሚኒስተር ሰላማዊት ካሳና የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ናቸው። ስምምነቱ የቱሪስቶችን ቆይታ ለማራዘም በሚያስችለው ስቶፕ ኦቨር ቱሪዝም ዘርፍ ሲሆን ተጓዦች ከመነሻ ሀገራቸው በሚነሱበት ጊዜ በመሸጋገሪያነት በኢትዮጵያ ሲያልፉ ጥቂት ቀናት በሀገሪቱ ቆይታ አድርገው ወደ መዳረሻ ሀገር እንዲሄዱ የሚያስችል የቱሪዝም አይነት ነው ተብሏል። ሦስቱ ተቋማት የተፈራረሙት ስምምነት የአዲስ አበባ የቱሪዝም እድገትን ለማሳደግ ታሳቢ ያደረገና በከተማዋ የቆይታ ጊዜ ለሚኖራቸው መንገደኞች በተዘጋጀ ስቶፕ ኦቨር ቻሌንጅ ላይ በጋራ መስራት የሚያስችል መሆኑን ከአየር መንገዱ የተገኘው መረጃ አመላክታል። ትላልቅ የግንባታ ስራ ተቋራጮችን በሚፈለገው ልክ ማፍራት እንዳልቻለ የአማራ ኮንስትራክሽን ስራ ተቋራጮች ማኅበር አስታወቀም። የአማራ ኮንስትራክሽን ስራ ተቋራጮች ማህበር ዋና ጸሐፊ አቶ ጋሸው አቡሃይ በክልሉ ባለው ተደራራቢ የጸጥታ ችግር ምክንያት የክልሉ ኢኮኖሚ በብዙ መልኩ በመዳከሙ ማህበሩ ትላልቅ የግንባታ ስራ ተቋራጮችን ማፍራት እንዳልቻለ ገልጸዋል። በክልሉ ወደ 27 የሚጠጉ ትላልቅ የመንግስት የልማት ድርጅቶች መኖራቸውን የጠቀሱት ጸሐፊው ለነዚህ የልማት ድርጅቶች ስራ ከመንግስት በቀጥታ እንደሚሰጣቸውና ከኮንስትራክሽን ማህበሩ ጋር እንዲደራደሩ እንደሚያደርግም ጠቁመዋል። በዚህ ምክንያት የግንባታ ስራ ተቋራጮች በሚፈለጉት ልክ ስራ ሊያገኙ እንዳልቻሉ ገልጸው ከዚህ ጋር ተያይዞም ከፍ ያሉ የግንባታ ስራ ተቋራጮችን በብዛትና በጥራት ማፍራት እንዳልተቻለ መናገራቸውን አዲስ ዘመን ጋዜጣ አስነብቧል። ይሁንና በአሁኑ ጊዜ ከክልሉ ከከተሞችና የልማት ቢሮዎች ጋር በመነጋገር የግንባታ ስራ ተቋራጮችን ለማብቃትና ከፍ ያለ ደ ደረጃ ለማድረስ ጥረቶች እየተደረጉ መሆኑንም አስረድተዋል። አቅም በሚያሳድጉ በተለያዩ ጉዳዮች ላይ ከጀርመን ኮንስትራክሽን ፌዴሬሽን ጋር ማህበሩ መስራት መጀመሩንም ጠቁመዋል። ማኅበሩ ከፌዴሬሽኑ ጋር አብሮ መስራት ከጀመረው ወዲህ የማኅበሩ አባላት ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱንም ጠቅሰዋል። የአማራ ክልል ኮንስትራክሽን ሥራ ተቋራጮች ማኅበር የተመዘገቡ 795 አባላት ያሉት ሲሆን ከክልሉ ስፋት አንጻር ደግሞ በትላልቅ የዞን ከተሞች ላይ ተጨማሪ ቅር ጫፎች እንዳሉትም አስታውቋል። መንግስት የህዝብ ትራንስፖርት አገልግሎቱን ለውጭ ባለሀብቶች ክፍት ሊያደርግ ነው ተባለም። የህዝብ ትራንስፖርት አገልግሎቱን ለውጭ ባለሀብቶች ክፍት ሊያደርግ መሆኑን የትራንስፖርትና ሎጂስቲክ ሚኒስተር አስታውቋል። የህዝብ ትራንስፖርት አገልግሎት ላይ የሚሰማሩ ባለሀብቶች እየቀነሱ መምጣታቸውን ተከትሎ ችግሩን ለመቀነስ ሌሎች አማራጮችን መመልከት ተገቢ በመሆኑ የትራንስፖርት ዘርፉን ለውጭ ባለሀብቶች ክፍት ማድረግ ማስፈለጉን ሚኒስተሩ ገልጿል። በሚኒስተር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ በኢትዮጵያ ውስጥ በዘርፉ የሚያገለግሉ ተሽከርካሪዎች እጥረት መኖሩን ገልጸው የተለያዩ ማበረታቻዎችን በማቅረብ ባለሀብቱን ወደ ዘርፉ ለመቀላቀል እየተሰራበት እንደሚገኝ ተናግረዋል ሲል የአህዱ ዘገባ አስታውቋል። ከዚህ በፊት ለሀገር ውስጥ ባለሀብቶች ብቻ የሚፈቀዱና ከኢትዮጵያውያን ጋር በመሆንም ሆነ ለብቻቸው ገብተው ኢንቨስት ማድረግ እንዲችሉ ዘርፉ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 አማካሪው አስረድተዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ባርኮድ የተካተተበት ደረሰኝ ለማሳተም እስካሁን በተለያዩ ምክንያቶች ያላቀረቡ ግብር ከፋዮች ጥያቄ ማቅረቢያ ጊዜ ሊጠናቀቅ የቀሩ ስድስት ቀናት ብቻ መሆኑን ገልጿል። ቢሮው በአዲስ አበባ ከተማ ባርኮድ የተካተተበት ደረሰኙን ለማሳተም ጥያቄያቸውን በማቅረብ አሳትመው መጠቀም የሚጠበቅባቸው 113037 የደረጃ ሀሌተኋ የደረጃ ለና በፈቃደኝነት ደረሰኝ የሚጠቀሙ የደረጃ ሀመርኋ ግብር ከፋዮች አሉ ሲልም ገልጿል። እስካሁን ደረሰኙን ለማሳተም ጥያቄ ያቀረቡ በርካታ ግብር ከፋዮች መኖራቸውን ያነሳው ቢሮ ይሁን እንጂ አሁንም ከ60 በመቶ በላይ የሚሆኑ ግብር ከፋዮች ጥያቄያቸውን ያላቀረቡ መሆናቸው ተገልጿል። ስለሆነም ልዩ መለያ ኮድ የተካተተበትን ደረሰኝ ለማሳተም ሁሉም ግብር ከፋይ እስከ የካቲት 30 ቀን 2017 ዓ.ም ድረስ ብቻ ጥያቄውን ማቅረብ እንደሚቻል ተነግሯል። የፌዴራል ገቢዎች ሚኒስቴር የክልሎች እና የሁለ የሰጡም የከተማ አስተዳደር ገቢዎች ቢሮ ጥያቄዎችን መነሻ በማድረግ ባርኮድ የተካተተበት ደረሰኝ ለማሳተሚያ ግብር ከፋዩ ጥያቄውን የማቅረቢያ ጊዜን በአንድ ወር በማራዘም የካቲት 30 ቀን 2017 ዓ ም እንዲጠናቀቅ መወሰኑ ከአዲስ አበባ ገቢዎች ቢሮ የተገኘው መረጃ አመላክታል። በሀገር አቀፍ ደረጃ እየተባባሰ የመጣውን ህገ ወጥ የነዳጅ ግብይት ለመከላከል የተጠቃሚዎችን ቅሬታ መሰረት በማድረግ ሰው ሰራሽ እጥረት እንዲፈጠር ባደረጉ በርካታ የነዳጅ ማደያዎች ላይ እርምጃ መውሰዱን የኢትዮጵያ ነዳጅና ኤነርጂ ባለስልጣን አስታውቋል። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሳህርላ አብዱላሂ በነዳጅ ምርቶች በተለይ በቤንዚን አቅርቦትና ስርጭት በሁሉም የሀገራችን ክፍሎች ቅሬታዎች እንደሚነሱና ለዚህም በርካታ ምክንያቶች ስለመኖራቸው ገልጸዋል። አንዱና መሰረታዊው ምክንያት ደግሞ ከዚህ ቀደም 80 በመቶ የሚሆነው የሀገራችንን የነዳጅ ፍጆታ ይሸፍን የነበረው በሱዳን ወደብ የሚገባው ቢሆንም አሁን ላይ ሙሉ በሙሉ ወደ ጅቡቲ ዞሯል ብለዋል። መንግስት አሁንም ድረስ ከፍተኛ የገንዘብ ድጎማ በማድረግ ወደ ሀገር ውስጥ የሚያስገባቸው የነዳጅ ምርቶች ላይ አንዳንድ አካባቢዎች ሰው ሰራሽ አቅርቦት እጥረት እንዲፈጠር በማድረግ የግል ጥቅማቸውን ለማካበት የሚጥሩ አካላትን መኖራቸውን ማረጋገጣቸውንም ወይዘሮ ሳህረላ ተናግረዋል። በቴክኖሎጂ የታገዘ ቁጥጥርና የአሰራር ስርዓት በመዘርጋትም ህገወጥ ግብይቱን የመከላከልና በህገወጥ ላይ እርምጃ የሚወሰዱ ስራ ተጠናክሮ እንደሚቀጥል ማስታወሳቸውን ምንጮች ዘግበዋል። ከአቅርቦቱ ባሻገር ደግሞ ወደ አገር ውስጥ የሚገባውን ቤንዚን በአግባብ በማሰራጨቱ በኩል በየክልሉ የተለያዩ ክፍተቶች አሉ ያሉት ዋና ዳይሬክተሯ፣ በተለይ ከቅርብ ጊዜያት ወዲህ በሁሉም ማዕቀፎች ጥብቅ ቁጥጥርና ክትትል መውሰድ በመጀመሩ በርከት ያሉ የንግድና ገበያ ልማት ባለሙያዎች ማደያዎችን ጨምሮ በሕገ ወጥ ግብይት ሰንሰለቱ ተሳታፊ የሆኑ አካላት ላይ በየደረጃቸው እርምጃ እየተወሰደ መሆኑንም አብራርተዋል። ላብነትም በሲዳማ ክልል ብቻ የግብይት ስርዓቱ ላይ አሉታዊ ተጽዕኖ በመፍጠር ሰው ሰራሽ እጥረት እንዲስፋፋ ያደረጉ ዘጠኝ ማደያዎች ላይ ነዳጅ እንዳያገኙ እገዳ እንደተላለፈባቸው ገልጸዋል። በሌሎችም ክልሎች በዚሁ ረገድ እየተከናወኑ ያሉ የቁጥጥርና ክትትል ተግባራት በቅርቡ በሕዝብ ተወካዮች ምክር ቤት ከጸደቀው አዲሱ የነዳጅ ምርቶች ቁጥጥር አዋጅ ጋር ተዳምረው በዘርፉ የሚስተዋለውን ችግር በከፍተኛ ሁኔታ እንደሚቀንሰው ተናግረዋል። መረጃው የቲግቫህ ኢትዮጵያ ነው። ቀጥለናል የተከብራችሁ ተከታታዮቻችን፣ በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። ቻይና በአጸፋው በአንዳንድ የአሜሪካ የግብርና ምርቶች ላይ ቀረጥ እንደምትጥል አስታውቃለች። የቤጂንግ የፋይናንስ ሚኒስተር በአንዳንድ የአሜሪካ የግብርና ምርቶች ላይ 15% ቀረጥ እንደሚጥል አስታውቋል። ከዚህ መካከል ዶሮ፣ ስንዴ፣ በቆሎና ጥጥ ይገኙበታል ነው የተባለው እንደ አኩሪ አተር አሳማ የበሬ ስጋ ፍራፍሬ አትክልትና የወተት ተዋጽኦዎች ባሉ ሌሎች ምርቶች ላይ ደግሞ አስር በመቶ ታሪፍ ጥላለች። እንዲሁም የተጣለው ታሪፍ ተግባራዊነቱ የሚጀምረው ደግሞ መጋቢት አስር መሆኑ የተገለጸ ሲሆን ቻይና የአጸፋ እርምጃ መውሰድ የጀመረችው አሜሪካ በቻይና በሜክስኮ ና ካናዳ ላይ የታሪፍ ጭማሬን መጣሏን ተከትሎ ነው ተብሏል። አሜሪካ ከቻይና ሜክስኮ ና ካናዳ በሚገቡ ምርቶች ላይ የጣለች ታሪፍ ዛሬ ተግባራዊ መሆኑን በምዕራፍ አንድ የዜና አወጃችን መዘገባችን ይታወሳል። ትራምፕ በካናዳና በሜክሲኮ ላይ 25ና በቻይና ላይ ደግሞ 20 ታሪፎችን ይፋ አድርጓል። በመንግሥት የሚተዳደረው ግሎባል ታይምስ ጋዜጣ ቤጂንግ የአሜሪካን የግብርናና የምግብ ምርቶች ላይ ያነጣጠረ የመከላከያ እርምጃ ለማድረግ ዝግጁ መሆኗን ተናግሯል። ቻይና እንደ ኢሮፓኑ አቆጣጠር በ2018 በአኩሪ አተር በበሬ በአሳማ በስንዴና በበቆሎ ላይ እስከ 25 በመቶ የሚደርስ ታሪፍ ከጣለች በኋላ ለአሜሪካ የግብርና ምርቶች ትልቋ ገበያ ሆና ቆይታለች። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ ሁለት ያዝንላችሁ የቢዝነስ መረጃዎቻችንን እነዚሁን ይመስሉ ነበር። የተመራረጡ አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁል ጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።